ክርስቶስ መድኃኒታችን ሰው ሆኖ መጥቶ መከራ ተቀበለ። በመከራውም ማዳነን። ዛሬ ለሕማማት ሁለተኛ ቀን ማክሰኞ ነው። እግዚአብሔር አምላኬ በሕማማቱ ምን አደረገልኝ? በሚለው በዛሬው ዕለት ማክሰኞ ቀን ምን እንደተፈጸመ ምን እንደሆነ ረድኤተ እግዚአብሔርን አጋዥ በማድረግ እንሰማለን። በዓለማችን ያለውን መከራውን ስቃውን ደዌውን ጭንቀቱን ፈተናውን ወረርሽኙን ቸነፈሩን ይህን የሚያስፈራውን ሁሉ ያርቅላችሁ ያርቅልን ከዓለም ሁሉ ያርቅልን። እግዚአብሔር ለብርሃነ ትንሣኤው ያድርሰን። ማክሰኞ የግብረ ሕማማት ንባብ የሁለተኛው ቀን ንባብ ይነበብበታል። የሰሙነ ሕማማቱም ሁለተኛ ቀን ስለሆነ ህማሙ ይነገርበታል። በወንጌል እንደ ተጻፈ ግን ዛሬ መድኃኒታችን ኢየሱስ ክርስቶስ ምን አደረገ? ጸሐፍት ፈሪሳውያንስ በዛሬው ቀን ምን ሲሰሩ ዋሉ የሚለው እንመለከታለን። ከጸሐፍት ከፈሪሳውያን ምን እንዳደረጉ ልንገራችሁና እንደ ትላንቱ እንደ ሰኞው ዛሬም ስብሰባቸውን አድርገዋል። በዚያን ጊዜ ይላል ማክሰኞ ቀን የካህናት አለቆች የሕዝብም ሽማግሌዎች በቀያፋ በሚባለው በሊቀ ካህናቱ ግቢ ለሁለተኛ ቀን ስብሰባ አድርገዋል። በዛሬው ስብሰባ ላይ የተነጋገሩት ነገር እንዴት በተንኮል ኢየሱስ ክርስቶስን አሲዘን እንዴት የሐሰት ፍርድ በእሱ ላይ አስፈርደን እንገድለዋለን የሚል ምክር ተማከሩ። ምክራቸው የማክሰኞውም አልጸናላቸውም። እርስ በእርሳቸው የተከፋፈለ ሀሳብ ነበራቸው። ምክንያቱም በዓል እየደረሰ ነው፣ ሐሙስ ተነገ ወዲያ ከሁለት ቀን በኋላ የፋሲካ በዓላቸው ይደረጋል። ከዛ ነው የሚጀምረው፣ ከሐሙስ አይወጣም ፋሲካ ከግብፅ የወጡበትን ቀይ ባህርን ተሻግረው የሄዱበትን ያንን ፋሲካቸውን ሲያከብሩ ስለነበረ በተለይ ከግብፅ ከወጡ በኋላ በአፍለኛ እንዲሁም ደግሞ በተለያዩ በንፍሮ አክብረውታልና የቂጣው በዓል ተብሎ ይታወቃል። ስለዚህ ይህንን በዓል ሐሙስ ስለሆነ እንዴት አድርገን በበዓል እንይዘዋለን? ስለዚህ ሁከት ይነሳብናልና፣ በዓሉ ይለፍ ብለው ስብሰባቸውን ግን በሊቀ ካህናቱ ግቢ አድርገው ኢየሱስ ክርስቶስን ለመስቀል ኢየሱስ ክርስቶስን ለመግደል ቀኑን ሙሉ በዚህ ሐሳብ ላይ ውለዋል። መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ምን አደረገ? ለእኛስ ምን አደረገልን? የሚለውን ስናይ በቢታንያ በስምዖን ዘለምጽ ቤት ፋሲካውን እነሆ ከማድረግ ከሁለት ቀን በፊት በዛ በስምዖን ቤት እንደተገኘ የማቴዎስ ወንጌል ምዕራፍ 26 ይነግረናል። እዛ የሆነውን ታሪክ እንመለከታለን። ከዛ በፊት ይሄ ብዙዎች ሮብ ቀንም አድርገው ይተርኩታል፣ ግን ማክሰኞ ቀን ነው። በማክሰኞ ቀን የሆነ ነው። የማቴዎስ ወንጌልን ስትመለከቱ ምዕራፍ አንድ ላይ የሚናገረው ቃል አለ ወሶ በፈጸመ እግዚ ኢየሱስ ዘንተ ኩሎ ነገረ ይቤሎሙ ለአርዳኢሁ ኢየሱስ፣ እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ እንዲህ አላቸው ነው የሚለው። ምን አላቸው? ተአምርሁ ከመእምድህረ ክልኤ መዋእል ይከውን ፋሲካ፣ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ አላቸው። ስለዚህ ይህን ንግግር የሚናገረው መድኃኒታችን ኢየሱስ ክርስቶስ ማክሰኞ ቀን ነው። ከሁለት ቀን በኋላ ማለት ከዛሬ ነገ እሮብ አለ ሐሙስ በዓሉ ይሆናል። ስለዚህ ከሁለት ቀን በኋላ ፋሲካ እንደሆነ ታውቃላችሁ ማለት እነሆ ነገ ረቡዕ ነው፣ ከነገ ወዲያ ደግሞ ሐሙስ ነው። የፋሲካው በዓል የዛን ቀን ይሆናል። ስለዚህ በግልጽ እንድታውቁ ትነግራችኋለሁ። የሰው ልጅ ሊሰቀል አልፎ ይሰጣል፣ አላቸው። መቼ ነው አልፎ የሚሰጠው? የፋሲካው ቀን ነው። ምክንያቱም የፋሲካው ቀን የፋሲካው በግ እራሱ መድኃኒታችን ኢየሱስ ክርስቶስ ነው። እስራኤል ከግብፅ ሲወጡ መከራውና ቸነፈሩ የተጠፋላቸውና ሞተ በኵሩ ከነሱ የተሰወረው ነጩን በግ አርደው ነበረ። ደሙንም በበራቸው በጉበናቸው ቀብተውት ነበረ። አብርሃም ልጁ ይስሐቅን ሊሰዋ በሞሪያ ተራራ በወጣ ጊዜ እግዚአብሔር አምላክ ቀንዱ በእጸሳቤቅ የተያዘ ነጭ በግ አሳይቶት ነበረ። ያ ነጭ በግ ቤዛ ይስሐቅ የይስሐቅ ቤዛ የሆነው የሁላችን መድኃኒት ኢየሱስ ክርስቶስ ምሳሌው ነበረ። ቀድሞ ጀምሮ በብሉ የነበሩ መሥዋዕቶች ሁሉ ለአማናዊው መሥዋዕታችን ለኢየሱስ ክርስቶስ አምሳልና መርገፍ ነበሩ። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ አንድ ላይ እግዚአብሔር አምላክ እርሱ አስቀድሞ በብዙ ነቢያት ነገረን፣ በብዙ አምሳል ነገረን፣ በብዙ መርገፍ ነገረን፣ ኋላም በልጁ በመጨረሻው ዘመን እንሆ በልጁ ተናገረን ይላል። ስለዚህም የዛ ሁሉ ምሳሌ ኢየሱስ ክርስቶስ አምላካችን መጥቶ የፋሲካው በግ እንደሚሆን ነበረ። ቅዱስ ዮሐንስ ሊያጠምቀው እነሆ ገና ሲመጣ ሲያየው ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም የእግዚአብሔር በግ እንሆ ይኸውና የዓለምን ኃጢአት ሁሉ የሚያስወግደው አለ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አላቸው። ስለዚህም ይሄ የሚሆነው ሐሙስ ነው። በፋሲካቸው ዕለት ነበረ ማታ ምሽት። የማቴዎስ ወንጌል 26 ቁጥር ስድስት እንደሚነግረን ኢየሱስ በቢታንያ በለምጻሙ በስምዖን ቤት ነበረ ይላል በዛም ደቀ መዛሙርቱ እንዳሉ ማክሰኞ ቀን ያደረገውን ስናይ አንዲት ሴት ይላል ዋጋው እጅግ የበዛ ሽቶ የሞላው የአልባስጥሮስ ብልቃጥ ይዛ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበች ይላል ይህቺ ሴት ስለ ግል ሕይወቷ በቤተ ክርስቲያናችን የተጻፈው ታሪክ ሲነግረን እጅግ መልከ መልካም የሆነች ውብ የሆነች ሴት ነበረች አንድ ቀን ግን መላ ሰውነቷን በመስታወት እያየች ይሄ ሥጋ በስባሽ፣ ይሄ ሥጋ አፈር፣ ይሄ ሥጋ ጠፊ ነው አለች። በዝሙት ሕይወት ነበር የምትኖረውና የዝሙት ሕይወቷ አሰልችቷታል። ከዛ የምትወጣበት መንገድ ትሻ ነበር። ኃጢአት የከበዳት፣ ኃጢአት ያስጨነቃት፣ ኃጢአት እነሆ እጅግ አድርጎ በመከራ ያዛት ሴት ነበረች። ውበቷን ሁሉ ስታየው አፈር እንደሚሆን ሲገባት ከዚህ ሁሉማ እነሆ፣ ኃጢአትን የሚያስወግድ ኢየሱስ ክርስቶስ መጥቷል ብለዋል። እነሆ ያስኩትን ይሄንን ብር ሽቶ ገዝቼበት ያንን ሽቶ ሄጄ በሱ ላይ አፍስሼ ስለ ኃጢአቴ ይቅር በለኝ እለዋለሁ ብላ ያሰበች ምስኪን ሴት ነበረች። ወደ ሽቶ ሻጭ ዳም፣ የ300 ብር ሽቶ ስጠኝ ስትለው እንዲህ አይነት ሽቶ ዋጋ የለኝም፣ እንዲህ አይነት ሽቶ የለም። በ300 ዲናር እንዴት ነው ኬት ነው የሚመጣው ሽቶ ይህንን ዋጋ፣ እነ ብዙ ሽቶዎች ከሆነ ውሰጂ። አይደለም አንድ ሽቶ በሶስት መቶ ብር ስጠኝ አለችው። የዛን ጊዜ ይሄ የለኝም ስትል፣ የዛ ሰው የነጋዴው እናት ከጓዳ ሰምታ ልጄ አንድ ሽቶ አለ እዚህ ቦታ፣ እሱን ስጣት። እሱ ደግሞ ነቢዩ ሳሙኤል ይዞት የነበረው እነሆ ሽቶ ነው። ዳዊትን የቀባበት ሽቶ ነው። ሶሎሞንም ከዛ በተረፈው ነክሶበታል፣ ተቀብቶበታል። ስለዚህ እሱን ሽቶ ሽጥላት አለችው በሦስት መቶ ብር። እነሆ ያንን ሽቶ ሸጠላት። ቀጥታ ወደ ስምዖን ቤት ሄደች። ኢየሱስ ክርስቶስ ማክሰኞ ቀን በስምዖን ቤት በማዕድ ተቀምጦ ሳለ ገባች ሴቲቱ፣ በራሱ ላይም አፈሰሰችው። ይህን ጊዜ ደቀ መዛሙርቱ ተቆጡ ይላል። ይህንን የሚለው ምንድን ነው? የተቆጣው ይሁዳ ነው። የተቆጣበት ምክንያት ምንድን ነው? ለምንድን ነው ይሄ ሽቶ ዝም ብሎ የሚፈሰው? ለምንድን ነው ለጥፋት የሚሆነው? ሴቲቱ ግን በራሱ ላይ አፍስሳ እግሮቹንም አብሳ ነበረ። የዛን ጊዜ እነሱ በልባቸው ይሄን ሲሉ ኢየሱስ ክርስቶስ በልባቸው ያሰቡትን አውቋል። እችን ሴት ለምን ታደክሟት? አላችሁ መልካም ስራ ሰርታልኛለችና እንደውም ስሟ ወንጌል በተጠራበት ሁሉ ይጠራል ብሎ አራቱም ወንጌላውያን ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም አራቱም ቅዱሳን ወንጌላውያን ስለዚህ ሴት ጽፈዋል። ወንጌል በተነሳበት ሁሉ የዚህ ሴት ስሟ ይነሳል አላቸው። እችን ሴት ለምን ታደክሟት? አላችሁ። ቀጥሎ ያለው መድኃኒታችን ኢየሱስ ክርስቶስ ምንድን ነው? ይሁዳ ተሸጦ እነሆ ብሩ ቢመጣ ሶስት መቶ ብር ለድሆች ይሆን ነበር አለ። ይሁዳ ማለት ደግሞ ወደዛ መጥቶ ምዳይ ምጽዋት ይዞ ከመቶ ብር አስር ብር የሚከፈለው ሰው ነበር። ልብ በሉ። ከመቶ ብር አስር ብር ስለሚከፈለው ከሶስት መቶ ብር ስንት ጎሏል? ሰላሳ ብር ማግኘት ሲችል አልቻለም፣ አላገኘም። ለድሆች ቢሆን አለ፣ ለድሆች አስቦ አይደለም። ኢየሱስ ክርስቶስን መድኃኒታችን ምን አለ? ድሆች ሁልጊዜ ከእናንተ ጋር ይኖራሉ እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፍስሳ ለመቃብር ያደረገች እውነት እላችኋለሁ የወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አላቸው። ይሁዳ ተቆጣ። እንሆ በዛ በስምዖን ዘለምጽ ቤት በቢታንያ ይህች ሴት የኃጢአት ስረይት አገኘች። ዛሬ መድኃኒቴ ኢየሱስ ክርስቶስ በማክሰኞ በሕማሙ ዕለት ምን አደረገልኝ? በሊቀ ካህናቱ ግቢ ተሰብስበው እንስቀለው እንግደለው እያሉ እነሱ ሲናገሩ፣ እሱ ግን ኃጢአትን እያስወገደ ነበር። በደሏ የበዛባትን ኃጢአት ከበደሏ እየደመሰሰ ነበረ። ወገኖቼ ዛሬ በዚች ሴት የምንመሰለው እኔና እናንተ ነን። በደላችን የበዛ፣ ኃጢአታችን የበዛ፣ አፈር የሆነ ስጋ የተሸከምን፣ በስራችን የማንድን፣ በምግባራችን የማንፈወስ በሱ ብቻ የምንድን በሱ ብቻ የታመንን እኛ ነን። በዛሬው ቀን ያደረገልኝ ምንድን ነው? አምላኬ እግዚአብሔር ኃጢአቴን ሲደመስስ ነው የሚታየኝ። መላ ዘመኗን በዝሙት ውስጥ የነበረችን ሴት እንደፈወሰ ዛሬም እኛን እንደሚፈውሰን ዛሬ እኔን እንደሚያድነኝ ነው የማየው። እያንዳንዳችሁ ይሄን በልባችሁ ሳሉት። ያችን ሴት ያዳነ ሊያድነኝ ነው በሉ። ያችን ሴት የፈወሰ ሊፈውሰኝ ነው በሉ። ብዙዎች እንዳትድኑ ሊጥሩ ይችላሉ። ሰይጣን ብዙ ነገሮች ሊያደረግ ይችላል። ብዙ ግርግዳዎች ሊሰራ ይችላል። ብዙ አጥሮች ሊያጥር ይችላል። ብዙ ነገር በሕይወታችሁ ሊሰራባችሁ ይችላል። በብዙ መንገድ ከእግዚአብሔር ጋር እንዳትገናኙ ሊያደረጋችሁ ይችላል። ልብ በሉ። በዚህ ሰዓት በመላ ዘመኗ በዝሙት ውስጥ የነበረችውን ሴት፣ በኃጢአት ውስጥ የነበረችውን ሴት ይቅር በለኝ ብላ እንሆ ሽቶዋን ይዛ ወደሱ ብትመጣ የዛን ጊዜ ኃጢአቷን ሁሉ ደምስሶላታል። እናንተም እንዲበሉ አዎ ዛሬ የምሰጥ ሽቶ የለኝም በሉ ዛሬ የማቀርብልህ ሽቶ የለኝም በሉ ኃጢአቴ እነሆ የበዛ ነው ኃጢአቴ የሸተተ ነው ኃጢአቴ ክፉ ነው በሉ እነሆ በሰውነቴ ማፈር ነው በበደል ውስጥ ነኝ በኃጢአት ውስጥ ነኝ ተአምኖ ኃጣውእ ራሳችን እንመን ጻድቅ አይደለንም በፊቱ ሰማይ እንኳን ንጹህ አይደለም ይላል ሰማያውያን እንኳን ንጹህ አይደሉም ከእግዚአብሔር ንጽህና ጋር ሲተያይ አንተ ግን አምላኬ ሆይ በሉት ያችን ዘማ ሴት በዘመኗ ሁሉ በኃጢአት የነበረችውን በዝች ቅጽበት ያዳንካት እኔን በዝች ቅጽበት አድነኝ በሉ። አምላኬ ዛሬ በማክሰኞ ቀን ምን አደረገልኝ? ኃጢአቴን እንደመሰሰልኝ፣ በደሌን አጠበልኝ፣ ርኩሰቴን አነጻልኝ፣ በፊቱ ክብር ሰጠኝ። የሚከለክሉኝ ቢኖር እንኳን እነሱን አልሰማም። እነሆ እንደውም ስሜ ይጠራ ዘንድ ወደደ። መልካሙ እረኛ፣ መልካሙ ንጉሥ፣ ስለ እኔ በቀራኒው አደባባይ ነፍሱን የሚሰጥ እርሱ ዛሬ ምን አደረገልኝ? በህማማቱ ዛሬ ምን አደረገልኝ በማክሰኞ እለት ኃጢአቴን እንደመሰሰልኝ በደሌ እንደመሰሰልኝ፣ በእሱም እንሆ ተፈውሻለሁ። አዎ በእርሱ ሕማም እንድኛለሁ። ስለዚህ አምላኬ እግዚአብሔር እርሱ ኢየሱስ ክርስቶስ በማክሰኞ ቀን ምን አደረገልኝ? ኃጢአቴን ደመሰሰልኝ። አቤቱ አምላኬ ሆይ ከሰማይ ሰማያት ወርደህ ከድንግል ማርያም የተወለድክ እንደ ሴቲቱ የምሰጥ ሽቶ የለኝም የማቀርብልህ ምን ምግባር የለኝም አንተ ግን የመጣሁት ለበሽተኞች ነው ብለሃልና፣ ከኀጢአቴ አንጻኝ፣ ከሚያስፈራው ህመም ሰውረኝ፣ ወገኖቼን ሁሉ ጠብቅልኝ፣ ዘመዶቼን ሁሉ ከልልልኝ፣ አገሬን ኢትዮጵያ ጠብቅልኝ፣ ዓለሙን ሁሉ ሰላም አድርግልኝ፣ እኔንም ልጅህን አትተወኝ፣ እንደ ሴቲቱ ተቀበለኝ። ይሁዳ መዳኔን አይሻም። ሌሎችም እንዲሁ ክፉ ሆነዋል። ሰይጣኑ ወዳንተ እንዳልቀርብ ብዙ አጥር ሰርቷል። አንተ ግን ያናልፈ መጣህልኝ፣ ከሰማይ ወረድክልኝ፣ ልታድነኝም ወዳሃልና አመሰግንሃለሁ። አሜን። የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ ይቅር በለኝ፣ ራራልኝ፣ አትተወኝ። አሜን። ታስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።